የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 47። ላይክ በማድረግ ጀምሩት። ዮሴፍም ገባ ለፈርዖንም ነገረው እንዲህ ብሎ፦ አባቴና ወንድሞቼ በጎቻቸው ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ፤ እነርሱም እነሆ በጌሤም ምድር ናቸው። ከወንድሞቹም አምስት ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን፦ ሥራችሁ ምንድር ነው? አላቸው። እነርሱም ፈርዖንን፦ እኛ ባሪያዎችህ፣ እኛም አባቶቻችንም፣ በግ አርቢዎች ነን አሉት። ፈርዖንም እንዲህ አሉት፦ በምድር ልንቀመጥ በእንግድነት መጣን፣ የባሪያዎችህ በጎች የሚሰማሩበት ስፍራ የለምና፤ ራብ በከነዓን ምድር እጅግ ጸንቷልና፤ አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፦ አባትህና ወንድሞችህ መጥተውልሃል፤ የግብፅ ምድር በፊትህ ናት፤ በመልካሙ ምድር አባትህንና ወንድሞችህን አኑራቸው፤ በጌሤም ምድር ይኑሩ፤ ከእነርሱም ውስጥ እውቀት ያላቸው ሰዎች ታውቅ እንደሆነ በእንስሶች ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው፤ ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን፦ የእድሜ ዘመነ ስንት ዓመት ነው? አለው። ያዕቆብም ለፈርዖን አለው፦ የእንግድነት ዘመኔ መቶ ሠላሳ ዓመት ነው፤ የሕይወት ዘመኖቼ ጥቂት ክፉ ሆኑብኝ፥ አባቶቼ በእንግድነት የተቀመጡበት ዘመን አያህሉም። ያዕቆብም ፈርዖንን ባረከው ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ፣ ፈርዖንም እንዳዘዘው በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተ ሰዎች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድር ሁሉ እህል አልነበረም፣ ራብ እጅግ ጸንቷልና ከራቡም የተነሳ የግብፅ ምድር የከነዓን ምድር ተጎዱ። ዮሴፍ ከግብፅ ምድር ከከነዓን ምድር በእህል ሸመት የተገኘውን ብር ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩንም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህም ሲሉ፦ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም፦ ከብቶቻችሁን አምጡልኝ፤ ብር ካለቀባችሁ በከብቶቻችሁ ፈንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ፣ ዮሴፍም በፈረሶቻቸው በበጎቻቸው በላሞቻቸው በአህዮቻቸው ፈንታ እህልን ሰጣቸው፤ በዚያች ዓመት ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፦ እኛ ከጌታችን አንሰውርም፤ ብሩንም በፍጹም አለቀ፣ ከብቶቻችን ከጌታችን ጋር ነው፤ ከሰውነታችንም ከምድራችንም በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊት ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንም በእህል ግዛን፣ እኛ ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን፤ እኛ እንድንና እንዳንሞት ምድራችን እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ፣ የግብፅ ሰዎች ሁሉ ራብ ስለጸናባቸው ርስታቸውን ሸጠዋልና ምድሪቱም ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻ ድረስ ባሪያዎች አደረጋቸው። የካህናትን ምድር ብቻ አልገዛም፣ ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና፣ ፈርዖንም የሰጣቸው ድርጎ ይበሉ ነበር፤ ስለዚህም ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ፦ እነሆ ዛሬ እናንተና ምድራችሁ ለፈርዖን ገዝቻችኋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬውን ከአምስት እጅ አንዱን እጅ ለፈርዖን ስጡ። አራቱንም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ ለቤተሰቦቻችሁ፣ ለሕፃኖቶቻችሁም ሲሳይ ይሁን። እነርሱም አንተ አዳነህን፣ በጌታችን ፊት ሞገስ አገኘን፣ ለፈርዖን ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆናችሁ፣ ከካህናቱ ምድር በቀር አምስተኛ እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሤም አገር ተቀመጠ፣ ገዟትም፣ ረቡ እጅግም በዙ። ያዕቆብም በግብፅ ምድር አሥራ ሰባት ዓመት ተቀመጠ። የያዕቆብ መላው የሕይወት ዘመኑ መቶ አርባ ሰባት ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍን ጠርቶ እንዲህ አለው፦ በፊትህ ሞገስን አግኝቼ እንደሆነው እጅህን ከጭኔ በታች አድርግ፣ በግብፅ ምድር እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼ ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኝ አለ፣ በመቃብራቸውም ትቀብረኝ አለ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማለልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ትረካ እስከ